አሰላሙ አሌይኩም ወረሀምቱላይ ወበረካቱህ ነት ቤተሰቦች እንዴት ናችሁ ደህና ናችሁ ሁሉ ሰላም ከኛከ አልሐምዱሊላህ ሮመዳን እንዴት ዛችኋል የሮመዳን ስራ አይዞአችሁ ይሻላል በርቱ ቤተሰብ እና እንሻአላህ ዛሬ ትእዛዝ አለኝ አሳያችኋለሁ የእያንዳንዱ ዋጋ እነግራችኋለሁ ማለት ነው ሰብስክራይብ ላይክ ያደርጋችሁ ተከታተሉኝ ማዘዝ ከፈለጋችሁ ደግሞ ለቤተሰቦቻችሁ ሰፕራይዝ ማለት ከፈለጋችሁ ለኢድ እንሻላ ገጽቼ ተጠላችኋለሁ ብዬ ማለት ነው። ውድ ቤተሰቦቻችሁን ለማንኛውም ሰው ይሁን እሰጥላችኋለሁ ብዬ ማለት ነው። እንሻላ ቁጥርን አስቀምጣለሁ ማዘዝ ትችላላችሁ። ውድ ቤተሰብ እንሻላ እንግዲህ የዛሬ ማሳያችሁ የሁለት ልጆች ትዕዛዝ ነው ማለት ነው። እንሻላ እያንዳንዳቸው ዋጋቸው ነግራችኋለሁ። እናንተ ብቻ ሰብስክራይብ ማድረግ ነው እሺ ቤተሰብ። እንሻላ ከዚህ ስጀምርላችሁ ተኮቱ ልጀምርላችሁ። በነገራችን ላይ ኮቱ በሁለቱም ይለበሳል። በዚህ መልበስ ይቻላል በዚህ ስም መልበስ ይቻላል ማለት ነው በሁለቱ ቤተሰብ እንሻላ የተገዛው ሁለት ሺህ የአባቶች ነው፣ ሁለት ሺህ ሶስት መቶ ብር ነው ማለት ነው። ቤተሰብ እንሻላ የአባቶችን ጨርስ እዚህ ደግሞ የሱፍ ሱሪ ልገዛች አለሁ የሱፍ ሱሪ ሶስት ነው። ሶስት በስትላት አለሁ እንሻላ ዲታለ እያሰብ አለሁን ተገዛችሁ ልብስ ደህና ቆንጆ ልብስ ብገዙላቸው ይሻላል ማለት ነው። ምክንያቱም ብዙ ጊዜ እንዲለብሱት ማለት ነው። ቤተሰብ ሶስት ነው እንደምታውቂው፣ በጣም ነው የሚያምረው ማሻአላህ። ያለሁኝ በሺ አምስት መቶ ብር ማለት ነው። የሱፍ ሱሪ ማለት ነው። የጨርቅ ሱፍ ነው። በጣም ነው የሚያምሩት። ሶስቶቹን በሺ አምስት በሺ አምስት ግዛት ትችያለሽ ማለት ነው። እስኪላት እንሻአላህ። እህቴም ታይዋለች ብዬሽ አስባለሁ። ትዕዛዝሽን ይሄን ይመስላል። በጣም ነው የሚያምሩት እና ሶስቱ ሶስት ገዝቼላታለሁ፣ በ1500 በ1500 ማለት ነው። ኢንሻአላህ ቤተሰብ፣ እዚህ ደግሞ እንትን ገዝቻለሁ። ደምታዋት በጣም ነው የምታምረው። ትሸርትዋ፣ ሸሚዙ ይቅርታ ትሸርት አልኩኝ። እስኪ እዩ ቤተሰቦቼ፣ አንድ ሺህ ብር ነው ማለት ነው የገዛሁት፣ አንድ ሺህ ብር ነው እዚህ ጋር ለው ወርቃማውን ከለር ነው ያለች። እኔ ቤተሰብ ወርቃማውን ከለር ገዝቻላታለሁኝ። እንደምታዩት ሻላ ያለ ነው። ሶስት ሺህ ሦስት መቶ ብር ማለት ነው ቤተሰቦቼ። ሻላ በኋላ አራት ትለዋለህ ለእናንተ ነው። አሁን ደግሞ ወደ ልጆች አልባሳት ነው።

ስድስት መቶ ገዝቻለሁ ማለት ነው። ውድ ቤተሰቦች ስር ውስጥ ይችላል ሚባለው ሱሪም አላቸው ማለት ነው። እንደሚታወቀው ሱሪም አላቸው። እዚ ደግሞ ወደ ወንዶች አልባሳት ስንሄድ ሱሪ ማሻአላህ፣ ስምንት መቶ ሀምሳ ብር ገዝቻለሁ ማለት ነው። ስምንት መቶ ሀምሳ ብር ሱሪዋን ስድስት መቶ ትሸርቷል። ስድስት መቶ ብር ነው ማለት ነው የገዛሁት፣ ውድ ቤተሰቦች እዋት እችን እገትችላታለሁ ማለት ነው ስድስት መቶችን ወይም ደግሞ ስምንት መቶ ሀምሳ ብር ማለት ነው። እንግዲህ ቤተሰቦቼ እንሻላህ ወደ ጫማ ደግሞ ስመጣላቸው እዚህ ጋ ጫማ ላባቷ እንደምታወት ለአባቷ እገትችላታለሁ ማለት ነው። ማሻ በጣም አሪፍ ነው፣ ይመቻል ሲሄዱ እንድመቻቸው ተገዘው አይቀር ደህና ነገር ልግዛላት ብዬ ለእህቴ እገትችላታለሁ እንደምታወት ማሻላህ ተባረከላ የሆነ ነገር ስንገዙ እንደ ራሳቸው አድርጋቸው ስገዙ በጣም ደስ ይላል ማለት ነው። ብዙ ጊዜ እንድለብሰው ነው የገዛሁላል ሰው ለሚቀደዱ አይደለም። ደግሞ በጣም ነው የሚመቸው ማለት ነው። ሁለት ሺህ ብር ይህን ጫማ ገዝችላታለሁ ማለት ነው። አባቷ እዚህ ደግሞ ጫማዎች ለስድስት አመት ለአስር አመት ለአራት አመት ባለች መሰረት ነው ማለት ነው ቤተሰቦች የገዛሁላል ለሴቶችም እንደዚሁ ለወንዶችም ማለት ነው እንደምታዋቸው እስኪ ውላት ሻላ ቀረብ አድርጌ ላሳያችሁ ቤተሰቦቼ፣ ቻት እንደምታዋቸው እነዚህ በ2100 በ2100 ነው የገዛኋቸው ማለት ነው። ሁሉም በ2100 ነው የተገዙት። እንደምታውቁት ማሻላ ተባረካላህ፣ ሶፍቲ ናቸው በነገራችን ላይ ውስጣቸው ራሱ በጣም ነው የሚመቹት። ብዙ ጊዜ ይቆያሉ እንደምታዋቸው። የሆነ ነገር ተገዛችሁ ቆሻሻ የሚችሉ ነገርና ብዙ ጊዜ የሚቆይ ነገር ስትገዙ ለእናንተም ተጠቃሚ ትሆናላችሁ ማለት ነው። ሁሌ ግዙ አይሏችሁም። በስርዓት ተጠቀሙት። ብዙ ጊዜ እንዲያገለግላቸው ብዬ ይህን ገዝቼላታለሁ። በሁለት ሺህ አንድ መቶ በሁለት ሺህ አንድ መቶ ነው ማለት ነው የገዛሁት፣ የሴቱን፣ የወንዱን። በነገራችን ላይ ዋጋቸው አንድ ናቸው ማለት ነው። ብቻት እንደምታዋቸው የስድስት ዓመትና የአራት ዓመት ባለችኝ መሰረት፣ ወይኔ የሚደርሳ እና ገዝቼላቸዋለሁ ማለት ነው። እንደምታዋት በጣም ነው የምታምረው። እስኪ ሯት በጣም ታምራለች። እንደምታዋት በነገራችን ላይ እኔም ልገዛት አስቤ ለሚጣም የሚሆን ቁጥር አጥቼ በጣም ተናደርኩ ማለት ነው። ላይ ከምነግራቸው በላይ በጣም የተናደርኩት በጣም ወድጃቸው ማለት ነው። ሁለት ሺህ አንድ መቶ ሁለት ሺህ አንድ መቶ ነው የገዛኋቸው ማለት ነው። ውድ ቤተሰቦቼ፣ በነገራችን ላይ ትሪ ገና የእናት ልብስ አላት፣ ገና ደግሞ የወንዶችም ልብስ አላት። በነገራችን ላይ ያለ አለቅም ይህንን ላሳያት ብዬ ነው ማለት ነው። የሆነ ነገር ስትገዙ ቶሎ ብሎ ባንድ ቀን ብዙ ነገር ልግዛ ብትሉ የተበላሸ ነገር ከምትገዙ፣ ቀስ ብለን ተረጋግተን የተሻለ ነገር ለማግኘት መረጋጋት ያስፈልጋል ማለት ነው። የሰዎች እንደምታውቁት ይሄን ጫማ ገዝ ይችላታል ማለት ነው። እርግጠኛ ነኝ ልጆቹም እንደሚወዱት ተስፋ አለኝ አያለሁ ማለት ነው። ኢንሻአላህ ይሁን። ሂጄ ሂጄ ሂጄ እኔው ራሴ ነኝ የማለባብስላት ማለት ነው። ያው እንግዲህ ልብስም አላት። የልጆች ልብስ አላለቀም። ለእናቷም ደግሞ እንደዱ የራያ ቀሚስም አዛኛለች አላለቀም ማለት ነው። እንደምታውቁ እርግጠኛ ነኝ። ዛሬ ምርጫዬን ተወዱልኛላችሁ ብዬ አስባለሁ። በራሴ ምርጫ ነው እንግዲህ የገዛላ ማለት ነው ውድ ቤተሰቦቼ። እና ኢንሻአላ ማዘዝ ከፈለጋችሁ ለእዲያችሁ ለቤተሰቦቻችሁ ማድረስ ከፈለጋችሁ፣ ልጆች ምን ኖራችሁ ይችላል። ኢንሻአላ እገዛላችኋለሁ። በነገራችን ላይ ለእናቷም ገና ጫማ አልተገዛም። ያላባቷ ነው እንግዲህ ተገዛ። ያላባቷችንን ሁሉንም ጨርሻለሁ እኔ ማለት ነው። እስኪ እንደምታውቁት ይጫማ፣ እኔ በጣም ተመቸኝ ቤተሰቦቼ። እስኪ እዩት። እንግዲህ እርግጠኛ ነኝ ይታያል ብዬ ነው። በደንብ ማስበው እህቴም። እስኪ እንግዲህ ምርጫ ይሄን ይመስል ይሄን ይመስል ገዝቼልሻለሁ። ይሻላል ወይ ይሻላል ላይ ይሄ ትዕዛዝ ይሄን ይመስላል። አሁን ደግሞ ወደ ሶላሩ ትሄድላችሁ። ሶላር በነገራችን ላይ በጣም ጨምሯል። እንደበፊቱ አይደለም ማለት ነው። አራት ሶላር በነገራችን ላይ እህቴ ለሁለተኛ ስታዘኝ ነው። ሶላር ለየዛሬ አመት እንደዚህ ለቤተሰቦቿ ሰጥቼላታለሁ ማለት ነው። አሁንም ለቤተሰቦች ችግር ሊባክ መሰረት ነው፣ ምገዛላል ማለት ነው። ምክንያቱም የሆነ ነገር ሁለተኛ ሶስተኛ የሚያዛችው ሰው ጀርቦ ታየው በኋላ ነው ማለት ነው። እና አሁንም አዛኛለች፣ ኢንሻአላ ጓደኛዋ ማለት ነው። ለጓደኛዋ ነው በነገራችን ላይ አንድ ልጅ ሰው ስትገዙ ጓደኛ በጓደኛ እያለ ነው የሚሄደው። ጥሩ ነገር ከሆነ ጓደኛው መልሶ ያዛችኋል። ለዛ ነው በሁላችሁም ጥሩ ነገር ካቀረባችሁ ዘንበኛ ይመጣል ማለት ነው። እንዳታስቡ ቤተሰቦቼ፣ ይሻላል ሶላር በነገራችን ላይ ጨምሯል። አራት ነው ያው እንትኑ ያልፈታሁት ሲሄድ እንዳያስቸግረኝ ብዬ አልተፈታም። ለዛ ነው ኢንሻአላ ያው ስለዛሬ ስለማሳያችሁ ሶላሩን ታውቁታላችሁ ማለት ነው። ባለ አራት አምፖል ነው። እስኪውት ይታያል ብዬ አስባለሁ ቤተሰቦቼ። 6700 ብር ነው የገዛሁት ማለት ነው። በነገራችን ላይ የዛሬ አመታቱ በጣም ርካሽ በተባለ ዋጋ ነበር የገዛሁት። አሁን ግን ያው ጨምሯ ማለት ነው። ስድስት ሺ ሰባት መቶ ብር የተገዛ ሶላር ነው። አራት ነው። መሻአላህ በአግባቡ ከተጠቀሙት ብዙ ጊዜ ያገለግላል። እንትን እንትን ሲልላችሁ የሆነ ነገር ሶላርም ሆነ ምን ነገር ሌላ ነገር ገዝታችሁ የሚገጥምላችሁ ሰው ሰው የሚያሰራላችሁ ሰው በስርዓት እንዲሰራላችሁ ባለሙያ ይስራው ማለት ነው። ባለሙያ ከሰራው አይበላሽም፣ ግን የማያውቅ ሰው ግን ተሰራው ሆሮ ብሎ አገልግሎቱ በጣም ትንሽ ነው የሚሆነው። ቤተሰቦችና የሚያውቅ ሰው ይስራላችሁ ነው የምለው። እንሻላ የዛሬው ቪዲዮ እንግዲህ ይሄን ይመስላል። ስለምትከታተሉ እኔ በጣም የምወዳችሁ የማከባችሁ ኢንሻላ ማለት ከፈለጋችሁ እዛዚ የገዛው እንደዚህ ለቤተሰቦቻችሁ እሰጥላችኋለሁ ነው ማለት ነው። ውድ ቤተሰቦቼ ዛሬ እንደዚህ ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።